እውነትም ወይኔ በላቸው እናንተ፣ እውነትም ወይኔ በላቸው። የዛሬው ደግሞ የከፋ ነው። አንዳች በሚያክል ልብ በተሰነጠቀና በተሰነጣጠቀ በተሰበረ እና በተሰባበረ ልብ አድርጋ ትዝታዬን ቀበርኩት አለች ማለት ነው እትዬ ነፃነት። አሁን የአብርሃምና የሩታ ህይወት ካበላሸሽ በኋላ ትዳራቸው የፍልስጤምና የእስራኤል ጦርነት ካደረግሽ በኋላ ትዝታዬን ቀበርኩ ስቲ እንኳ ትንሽ ሼምና ሼፕ እንኳ ላይ እየተሻታቂ ማንች ሴትዮ ይሁን ግድ የለም። አሁንም አረፈደብሽን ከነሱ ህይወት ብቻ ውልቅ ብለሽ ውጪ እንጂ ችግር የለው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከእኔ ጋር ሆኖ፣ አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችኋለሁ፣ ሀብዛሌ ላላህ ብዬ እወዳችኋለሁ። ለቤቴ ወይ ለሳናዴ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ነው። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮደዳቸው ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬው ደግሞ የከፋ ነው ቤተሰብ የከፋ ነው። እንግዲህ ሰሞኑ አንድ ወር በሙሉ ስትበጠብጠን ስታምሰን የነበረችዋ ነፃነት እኛ ኦዲየንሶችን ብቻ ሳይሆን አብርሃምና ሩታ ስታምሳቸው እስከ ዛሬም ድረስ ይኸው ትዳራቸው ጦርነት ፈጥራበት እየበጠበጠቻቸው ስትገኝ የነበረችዋ ነፃነት ዛሬ ላይ የአብርሃም ፎቶ በደርዘን የሚሁን የደርዘን ግማሽ ብቻ አላወቅኩም እስካሁን ድረስ የታወቀ ጉዳይ የለም። ብቻ ፎቶውን ተሸክማ መጣ ትዝታዬን ቀበርኩት ትለናለች ማለት ነው። እንዲሁ ትዝታሽን ቀበር ሽው አልቀበር ሽው እኛ ምን አገባን? እናቴ እኛ ምን አገባን? ትዝታሽን በዚህ ሳብት ቀብሪ ምን ዋጋ አለው? አብርሃምና ሩታ ከመጠበሻቸው በኋላ ትዳራቸውን አደጋ ላይ ክጣልሽ በኋላ ማለት ነው አንዳች ነገር የመጥብጥሽ አንቺ ሴት ቆንዶ ረቀለማት ሳነቤት በህግ አምላክ ይሁን ግድ የለም። እኛ የምንፈልገው እውነት ነው። የምልሽ ነፃነት እዬ እንደ መቅበርሽ ካልቀረ ወዲህ አሁን ከአብርሃምና ከሩታ ህይወት ውጪ። እውነቴን ነው የምልሽ። ውጪና በራስሽ በቃ፣ ሰከን ብለሽ ቆፍጠን ብለሽ ቪዲዮ ለመስራት ሞክሪ። እንዲህ ምንድነው አንድ ወር በሙሉ እኝኝ እራት አሰድቡን፣ እራት አሰድቡን። የቦታጀራ ሴቶች የተለዩ ናቸው እየተባለ ነው ያለ ነው ማለት ነው። እናንተ ምን ነው በቦታጀራ አብርሃም ብቻ ነው እንዲህ ያለው እናንተ እንዶ እኮ ዛሬ ደግሞ የከፋ ነው። እንደ አቧራው ደሞ በጣም የገረመኝ መቼም የተከፋ ሰው ወይም ደግሞ ልቦ የተሰበረ ሰው ምን እንደሆነ እራሱ አያውቅም። አሁን የእሷ ደግሞ ምንድን ነው አቧራው እንዳይነካት ተጠንቅቃ፣ ለዛሁን ተጠንቅቃ፣ አቧራው እንዳይነካ በአቧራው ላይ እንትኑ ምንድነው ኪሱ ፎቶ ተሸከመ አመጣች። በፎቶ አንጥፋ በርከክ ብላ ትዝታዬን ቀበርኩት አለች ማለት ነው ቀበርሽው ግን እኮ ትዝታ አይደለም እኛ በፎቶ ላይ የምናየው ማለት ነው። ትዝታ ሳይሆን አቶ አብርሃም የሸጋው ሩታ ባልተቤት እኮ ነው። የሩታ ባልተቤት ማለት ነው። የሩታ ባል ማለት ነው። የዛች የቆፍጣናዋ፣ የቀብራራዋ፣ የጀግናዋ የሩታ ባል ነው። ስንት ድርዘን ነው ፎቶ አሳትመሽ ነው እናቴ አሳትመሽ የመጣሽው ማለት ነው። በቃ የኔ እህት ልምከርሽ፣ ነፃነትዬ፣ ማለት ነው። እኛኛ አትበይ። እውነት ያስጠላል፣ ይደብራል። በቃ እኛንም አታሰድቡን። እኛ የቡታጀራ ልጆች እኮ በተለይ ተሸማቀቅን በእናንተ ማለት ነው። ምድር አሰዳቢዎች ማለት ነው። ወንዱ ቆፍጠና አይልም አብርሃም እንደዚህ አለ። ሩታ ተይ እባክሽ ተበላሽ፣ እንደዚህ አብርሃም እባክህ፣ ነፃነት እኝኝ ስትሉብን ማለት ነው። አሳፋሪ ሁላ ማለት ነው። አንቺም አሁን እዚህ ተንበርክቀሽ፣ እኔ ሰሞኑ ገዳም ሄድኩኝ ጌርሻን ነበር። ከመቼው ነው ገዳም ሄደሽ መጠሽ እንደዚህ አይነት እንትን የምትይው ማለት ነው? ኧረ ተው እንዴ በሳ አልበዛም እንዴ? ለማንኛውም ከህይወትሽ ካስወጣሽው በጣም ደስ ይላል። በቃ ከህይወትሽ ካስወጣሽው እውነት ከቀበርሹ በቃ ደስ ይላል። ቆፍጠን ብለሽ ራስሽን ሆነሽ ራስነትሽን፣ ሴትነትሽን አስከብረሽ በራስሽ ቪዲዮ ናይ በቃ። እንዴ ምን ነው አታይም እንዴ? በፍቅር አታይም እንዴ? ፍቅር እኮ በአብርሃም ሁለት ነው። አንድ ቪዲዮ ሰራች በቃ። ከዛ በኋላ ወደ ራሷ ተመለሰች ማለት ነው። በራሷ ቪዲዮ መስራት ጀመረች ማለት ነው። አንቺ ግን አንድ ወር በሙሉ እኝኝ እያልሽና ያልሽ ማለት ነው። እና የሚደብር ነገር ወቂ፣ እህቴ ለማንኛውም ያው እኛ የምንፈልገው ከአብርሃምና ከሩታ ህይወት እንድትወጪ ነው። ያው የአብርሃም ህይወት እንደበጠበሽ በሙሉ ብታስተካክዩ ደስ ይለን ነበረ። ምናልባት የሆነ ጥሩ ሰው ከሆንሽ ጥሩ ልብ ካለሽ ማለት ነው። እውነት አብርሃም የምትወጁ የምታፈቅር ከሆነ መልካም ስራ መስራት እኮ ይቻላል። መበቀልን ብቻ ሳይሆን የምታፈቅሪው ሰው መጥፎ ቦታ ላይ እንዳይወድቅ ማለት ነው፣ ህይወቱን ምስቅልቅሎ እንዳይወጣ ማስታረቅም እኮ ይቻላል። መልካም ልብ ያላቸው ሴቶች እኮ ብዙዎቹ አሉ። ከባላቸው ጋር ሺ ጊዜ ቢጣሉ ባላቸው መጥፎ ቦታ ላይ እንዲወድቅ፣ ትዳራቸው እንዲፈርስ አይፈልጉም፣ ያስታርቃሉ። እናም ነፃነት እንደዚህ እየይዘሽ እየመጣሽ እኝኝ ከምትይ እስኪ ልብ ካለሽ አዲስ አበባ ሄደሽ እስኪ ታሪክ ስር የለን ታሪክ ስሪ። እውነቴን ነው የምልሽ። በቃ አዲስ አበባ ሄደሽ አብርሃምና ሩት አስታርቀሽ አንድ ላይ ብታመጫቸው አቤት አቤት! እኛም ራሱ መቼም ቢሆን መቼም ከጎንሽ እንሆናለን ማለት ነው። እና በዚህ መልኩ ትዝታይን ቀበርኩት፣ ትዝታይን አስቀበርኩት፣ እንዲቀበር አደረግኩት፣ እንደዚህ ያርኩት እያልክሽ አታዝጌ። በቃ ቆፍጠን ብላችሁ ነው በቃ ሴቶቹ፣ ወንዶቹ ቆፍጠን እያላችሁ ነው። አረ በጣም እያስጠላችሁ ነው። በተለይ ቡታጀራ ያላችሁ በጣም እያስጠላችሁ ነው። በቃ እኛ ቡታጀራዎች አታሰድቡን። ቆፍጠን ብላችሁ ነው ወንዱ። እናቴ በእነሱ ይመላለሳል። እኛስ በእነሱ የምንመላለሰው ማለት ነው። ስደት ላይ ያለ ነው፣ የማዳን ቅመሞች ነን። እናንተ ሀገር ላይ ሆናችሁ በእንደዚህ አይነት የምትመላለሱ ትንሽ እንኳ ያደብራችሁ። በተለይ በተለይ ሴቶቹ በቃ ፎቶውን አሁን ዛሬማ ፎቶውን ጭራሽ ስንት እንትን ነው? ስንት ብር ከፍለሽ ነው ግን ያሳተምሽው ማለት ነው? ኧረ ያሳተምሽው ቀለሞ ምንድ ነው ምንድን ነው የሚታተመው ማለት ነው? ያሳተምሽው ለማለት ፈልጌ ነው። ግራ ያግባችሁ እናንተን። ግራ ገብታችሁ እኛን ግራ ገባችሁን። ለማንኛውም ውዶቼ ላይክ አድርጎ እየመጡ እያዛገኑና ይሁን ግድ የለም። እኛ ምንዛግ ብን እናደርጋለን ብላችሁ እነሱ ሲያዝጉን እኛም እነሱን እናዘጋችኋለን ማለት ነው። ግን በዚህ አጋጣሚ አንድ ነገር ልላችሁ የምፈልገው ሰሞኑ የሆነ ቪዲዮ ሰርቼ ነበረ ማለት ነው። ውሸትን እያጋለጽኩ ነበረ ማለት ነው። በምን ዙሪያ መሰላችሁ? በሄለን ዙሪያ ቪዲዮ እየሰራሁ ነበረ እና በሱ ዙሪያ ታይ ቀለም አት ስሪ እያሉ በቴሌግራም ብዙዎቹ እየለመኑ ነበረ። ትልቅ ግሩፕ አላቸው እያሉ ነበረ ማለት ነው። እኔም ለአረብ ሀገር እህቶቼ መናገር ያለብኝን ነገር እናገራለሁ። ሳይታመሙ የውሸት ነው ታመንኩ የሚሉት አንዳች የሚያክል ፋሻ በእጃቸው ጠቅልለው እየመጡ የሚያዝጉን ውሸታቸው ነው። ገንዘብ አትላኩ ብዬ ነበር ማለት ነው። አሁን ለምን ተናገርሽ ተብዬ እንግዲህ የታዋቂ ዩቲበር ዳይበሮች የዩቱብ ቻናልን እያደከሙት ነው። እንዲ ተወዳችሁ፣ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉ። ሼር ማድረግ የምትችሉ ዩቱበሮች ደግሞ ሼር አድርጉልኝ። እውነት ገብታችሁ ዩቱቤ ነው ደክመዋል ማለት ነው። እንደዚህ እኛ ግልጹን የምናወራ እውነቱን አውጥተን ስንናገር አትናገሩም ብላችሁ የዩቱብ ቻናላችን ለማድከም የምትፈልጉ ኮፒ ሊንክ ማለት ምንድን ነው የምታረጉት? እናቴ ሪፖርት የምታረጉ አንዳችን ነገር እጃችሁን እውነቴን ነው የምላችሁ። አላህ ቁምጥ ያደርገው ነው የምላችሁ ማለት ነው። አይደለን ገንዘብሽ ሽ እያንዳንድሽ ማለት ነው። ለምን አጥንታችሁ እንኳ አትግጠውም? ምን አገባኝ እኔ አጥንትሽ፣ አጥንትሽ ለምን አትግጠውም ማለት ነው። እድሜ ልክሽ አረብ ሀገር ላይ እየፈጋሽ የዩቲዩበር ገንዘብ ስትልክ ዘላለምሽ ትኖሪያለሽ ማለት ነው። ለነገሩ እኮ እንደዚህ እኔ አንዷን መታጻፈችልኝ ጻፈችልኝ። ወላሂ እውነቴን ነው የምላችሁ ቪዲዮ እሰራለሁ ብዬሽ ነበር ግን ተናድጄ ተውኩት እንጂ ማለት ነው። እኔም ለእቃ መግዣ ገንዘብ ልክ ያለው፣ እኔ ግን ገንዘብ ልልክ አልፈለግኩ ነበረ። አንድ እሚቲ የምትባል ጓደኛ ናት ያሳሳተችኛለች፣ ማለት ነው። አያችሁ አደለ? እንደዚህ ሳያውቁ የሚልኩ ጓደኛ ልካለች ብላ ብቻ የሚልኩ እህቶቻችን እንዳይሳሳቱ ነበር ምንደክመው ማለት ነው። እና ነገርኩሽ፣ አጥንትሽ በሙሉ ትጋጥሻ፣ አይመለከተኝም ከዚህ በኋላ ማለት ነው። እናም የምትወዱኝ የምታከብሩኝ፣ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሼር ማድረግ የምትችሉ ጓደኞቼ ደግሞ ሼር አድርጉልኝ። ሰላማችኋል፣ አፍዛልኝ፣ ወዳችኋለሁ። በሌላ ቪዲዮ እስከምመጣ ባይ